ልስልሚ መብረቁ ከሶስት ወር በፊት ማስታወቂያ ሰርተው የዚችን ሴት ፎቶ ለጥፎ ሀገር ለሀገር ሲዘዋወር ነበር። አንቺ እና ሚኪ ግን ይህን ነገር እያወቃችሁ እያወቃችሁ አላየሽም። አላቅም። ገብርኤል ምስክሬ ነው ኖሮ እኔ አልበላም ኖሮ። ለዚህ ነው በደፈና

ሲጀመር እኔ በአቅ ኖሮ ማለት ነው በአቅ ኖሮ የልጄን ጉሮሮ ይዤ እዚህ ጣጣ ውስጥ ባልገባው፣ ልጅ ይኸው ትምህርት ቤት ሳላስገባው ቤት ባላስቀመጥኩት። ኦኬ አዳምጠኝ፣ መጀመሪያ አስጨርስ። ምናልባት ትመልስልኛለሽ ነው ከምን እርግጠኛ ነ አካውንቴ ናይታ መጀመሪያ ግባና ሳታያት አትፍረድ፣ ሳታያት አንድ ነገር ልንገርህ። ከልጆቿ ጋር ነበር እዚህ ዱባይ የምትኖረው ቻርጃ ማለት ነው

ቤቷ ሄጃለሁ። አንዴ አይደለም ደጋግሜ ሄጃለሁ። ልጄን ሁላ ይዤ ማለት ነው። እና ምን ስትለይ ነበረ? ልጆቼ፣ ልጆቻችንን ካናዳ እናስተምራለን እኔ እናንቺ አለምን እንዞራለን ስትለይ ነበር። እሺ፣ እና እኔ እርግጠኛ ነኝ እስካሁን ልጆቿን ትታ አትሄድም። ልጆቿም ገና ድሮ ኦሬዲ ምን ብላለች? ለመስከረም አስራ ሰባት አይደለ ኤምባሲ እንገባለን ያለችው

ሰርቻለሁ እንደተበላው ግን

ወጥቼ የተሌ የተለ በእኔ ሰበብ ተበልቷል ልል አልችልም። ምክንያቱም እኔ የተበደርኩት ነው፣ እኔ የምከፍለው ብር ነው። ሲቀጥል ለህግ ነው የሚሄደው። ሶስተኛ ደግሞ ወጥቼ ኡኡ እርዱኝ ብዬ መፍረጥ የለብኝም። ከዛ በኋላ ደግመን አልተገናኘንም፣ ስልክም ተለዋውጠናል፣ አውርተን አናውቅም። ከዛ ውጪ ስለ ማሂ ያወራነው ነገር የለም። ግን ማሂ ምን ትለይ ነበር? ሚኪ ልክ እንደ ልጄ ነው ትለይ ነበር፣ ልክ እንደ ልጄ ነው። የዱባዩን ይሄ ታክሲ

ያንቺና የእሱ ፎቶ ነው ጎንና ለጎን ተን የሚለጠፈው ሞዴል የምትሆኑት ብላይ ነበር። ከዛ ውጭ እኔ ማሂ እናንትና ያላቸውን ነገር እኔ ነግራኝ አታውቅም። ለሀቅ ከሆነ ማን ነው? እኔ ለአንቺ ጥያቄ የምጠይቅሽ ነገር አለ። አርባ ስድስት ሺ ምናሪያል ተበልቻለው ብለሽ ነበር አይደለም? እና አንቺ አሁን አርባ ስድስት ሺ ተበልተሻል። አንቺ ጥያቄ የምጠይቅ

ከዛም በላይ ነው። እርግጠኛ ነሽ? ተበልተሻል? ያው እኔ ርስት አለኝ። ሁሉንም ሳይሆን የተወሰነውን ርስት አለኝ። የተወሰነውን መታሁን እኮ ልለያቸው ም አሁን እኔም ተታልዬ ተባል ተበልቼ ነው ነው እውነተኛውን እና ውሸተኛውን ለመለየ ስላልተቻለ አንቺ ደግሞ እንኳን አይደለም

አስር ዶላር እንኳን የተበላብሽ አትመሲም። ከሁኔታሽ ሁሉ ያስታውቃል። ፈገግታ፣ ያለቀሱ ሰዎች፣ የተናደዱ ሰዎች ያስታውቃሉ። ሚዲያ ላይ እያለቀሱ እየተመላለሱ ቪዲዮ እየሰሩ ህግ ለህግ ቦታ እየሄዱ አሁን አንቺ ተበልቻለሁ ብት የማይመስል ነገር ይመስለኛል። ለእኔ ሀሳብ እውነቱን እውነት ነው። በደፈናው የምትፈርድ ከሆነ ማውራት አንችልም። በመጀመሪያ ጠየቀኝ ጥያቄ ክልመልስልቅ

እሺ ጠየቀኝ። እኔ እርሲት አለኝ፣ የተወሰነውን እርሲት አለኝ። ሌላውን ደግሞ ቤቴ ስትመጣ የነበረ የፖሊስ ካወጣው ወደፊት የቢልዲንግ ካሜራ አለ። ወደ ህግ ሄጃለሁ፣ በህግ ይዣለሁ፣ ኦልሬዲ ማለት ነው። ግን ግዴታ መበላቴን እንትን ለማለት ወጥቼ ውኡ እርዱኝ ማለት የለም። ለምንድን ነው?

ራሴ የገባሁበት ነው ማንንም ሳላማራ ራሴ ሲቀጥል ደግሞ ስለ እኔ መፈልሙት የምችለው መረጃ ሲኖርክ ነው ገባክ የሆነ ነገር ማለት ከፊት ለፊት አዳምጠኝ እንዲሁ በእንትን ይሆናል በሚል የምትነዱ ከሆነ ይሄ ነገር ማብኳካት ነው እሺ እንደተማረ ሰው ከሆነ ግን እሪ ላድርገክ

እንትን አድርገህ ማውራት ነው። አለበለዛ እንዲህ ነው በግምት የምትነዳ ከሆነ ያ ነገር ብጥብጥ ነው የሚያደርገው። በግምት አትነዳ። ኦኬ። እና ጠይቀኝ። ለጠየቀኝ ደግሞ መለስኩልህ። እኔ ብበላ እንትን ብል ራሴ ነኝ የተጎዳሁት። የማንንም ሰው ማንንም ሰው ኑና አሜሪካ ሄዳላችሁ፣ ይሄን ያህል ብር አውጥ አላልኩ።

ገባት? እርስ አልወሰድኩም፣ ግን ራሴ ደግሞ ራሴ እወጣለሁ። አልታወቅም ካልኩት ከዚህ በላይ ራሴ ላይ ተፍቼ፣ እኔ መብረቁን አውቀዋለሁ። ግን መብረቁ በእሷ ፎቶ የሰራውን ይሄው ገብሬ ላይ እኔን ያዘው አይቼ አላውቅም። አላውቅም ከእሷ ጋር ግንኙነት እንዳለኝ በጣም ብዙ ሰው ያውቃል። ማለት እሷ ጋር እየተመላለስኩ ቪዲዮ እንደምሰራ አንድ ሰው መብረቁ ቤት ይሄ ተፈጥሯል ብሎ ፎቶም ሆነ ቪዲዮ በውስጥ አላከልኝም።

ገባክ? ለምን ብዙዎቹ ሰዎች በአካል አያውቋትም፣ እኔ ግን አቃት ነበር። መብረቁን ደግሞ ከናን ካስቴ አላየውም ነበር እሱ ለእሷ ብሎ የሰራውን ቪዲዮ። ባይኖሩ አልኩ እኮ እኔ ራሴን አላስበላም። እኔ ሰውን አላስበላውም፣ ራሴን ያስበላሁት ገባ። ስለዚ በደፈናውና ይሄ ገና ለገና ልደመት ተደምጫለሁ በሚል ዝም ብለ አታውራ። ማውራት የውልም ምላስ ያወጣውን ነገር በኋላ መመለስ ይፋሱካ ሳይሆን

ተረጋግተን እናውራ ግን እኔ አንድ ጥያቄ አለኝ ፋሲካ ከሚኪ ወንድም ጋር በተያያዘ ያንችና የሚኪ ወንድም ግንኙነታችሁ ምንድን ነው ገንዘብ ትራንዛክሽን በአንቺ በኩል ያልፍ ነበር ወይ ስለዚህ ስቲ ማብራሪያ ስጭ ስለዙ ደግሞ እሰ አሁን እንደዚህ ተጨባጭ መረጃ ያለው እና አንትን ያለው ነገር ስጠይቀኝ በጣም ደስ ይለኛል አሁን አንተ የጠየቀው ጥያቄ ሶፒ ውር ነው መልሱም አለ ኔጋ ኦኬ

ጽድት ያለ ጥያቄ ነው የጠየቀኝ መጠየቅ ያለበት ጥያቄ ነው እንደዛኛው ዝም ብለህ ካልዘባረብ አንደኛው ለጥያቄክ መልስ ልስጥክ የሚኪ ወንድም በእኔ አካውንት ብር አስገብቷል እሱም እንዴት በለኝ እሷ ጋር እኔ ብር ነበረኝ ከዛ በፊት ኦሬዲ ፋሚሊ ነን ብዬ ካሉ እሱንም ስክሪን ሹት እልክልካለሁ ከፈለጋችሁ እዚህ ላይ አሁን እልክላችኋለሁ ምናልኳት ማሬ በኢትዮጵያ ብር አለሽ እንዴ የኢትዮጵያ ብር ካለሽ ፕሊስ አስገቢልኝ ሁለት መቶ

ሁለት መቶ ሀምሳ አንድ ሺህ ብር እፈልጋለሁ አልኳት እውነትም ደግሞ ዝርዝሩን ልኬላታለሁ መሰረት ላወጣ በሆነ ጉዳይ መሰረት ላወጣ ዝርዝሩን ልኬላት ፎቶ አንስቼ ወረቀት ላይ ብር ይሄን ያህል እፈልጋለሁ እሺ አካውንት ሽላኪልኝ አለች ኦኬ አልኳት አካውንት ላኩላት እኔ ባልኳት ሳይሆን በጣም ቆይታ ደጋግሜ ጠየቅኳት ከዛን ደብሮኝ ተውኳት ያንን ብር ካገኘው በኋላ ልክ ወደ ኢትዮጵያ ልመለስ አንድ ቀን ሲቀር ብሩን አስገባችው

ስንት አስገባች? እኔ የጠየቋት ሁለት 51 ሺ እሱ ያስገባችው 48 ሺ ብቻ። ከዛን ጸጥ አልኳት ማለት ነው። ያ ብር እዛ ፕሌን እንትን ኤርፖርት ውስጥ ብዬ ፕሌን አመለጠኝ ትኬት ገዛውበት?

እና እኔ ለጠየቅከኝ ጥያቄ ይሄ ነው መልሴ። መረጃም አለኝ እስክሪን ሹትም አለኝ። ማን አሁን መላክ ይችላል። እንደዚህ አይነት ተጨባጭ ጥያቄ ሲኖራችሁ በመረጃ የተነሳ ጠይቁኝ። አለበለዛ ይሄ ጂኒ ጃንካ ጅቡቲ ዝም ብሎ በምሳሌ ማንም ሰው እንዲጠይቀኝ አልፈልግም። በምሳሌ አይሆንም። በመረጃ ከሆነ ግን ኑ ዌልካ ይሰማል ወንድሜ

ተመለሰልክ ጠይቀኝ። እንደግመት ጥያቄ ካለ በኢቃብ እንድትንቀሳቀስ አንዳንድ ልጆች ይጠቁሙኛል። ቪዲዮን ሰው እንዲያመጡ ኢቃብ ማለት ይሄ ትልቅ ጥቁር የሚያደርገው ልጅ እንትኑ የለም ይላል። ሙስሊም ነው አረበቡን አና ልንገርህ፣ ወደ ክርስቶስን ዩማኒየር እያረገች አንዴ ኮፍያ አንዴ በጸጉሯ አንዴ በሹሩባ ዘና ብላ ነው የምትንቀሳቀሰው።

እኔን አልጠይቀኝም። ወጣለች ወጣለች። ከሄደሽ አንችንም ሌላ የተበላሸው መረጃ ከሀገር የወጣችበት መረጃ የማነሳው ፋሲካ

ያው ወስደናል ያለውን ነገር አንቺ ጋር፣ ከዛ በኋላ የመረጃ ጉዳይ ነው የሚሆነው። ሁለተኛ ጥያቄ የማነሳው ማህሌት ከልጆቿ ጋር ነው እየነበረችው፣ ነገር ግን ከሀገር ወጥታለች። ከነ ልጆቿ ነው የወጣችው ወይንስ ብቻዋን ነው የወጣችው? ስለዚህ የምታውቂው ነገር ይኖር ይሆን?

ይው፣ ልክ መስከረም አስራ ሰባት እኔ እና ሰው የአሜሪካን ኤምባሲ እንገባለን ብላ ነበር የዋሸችኝ ማለት ነው። እሷ ግን ከዛ በፊት ነው ልጆቿን መንገድ ያስያዘችው። እኔ አሁን ምልው ወይ ባህሬ እናት ወይ ደግሞ እንዳለችው ዩሮፕ ሄዳለች፣ ግን ልጆቿን ጥላ የትም አትንቀሳቀስም። አንድ ጥያቄ፣ ለምን ባህሬ እናት እንዳልኩኝ ታውቃለህ? ከዚህ በፊት ከአመት በዓል በፊት

ስደውል ስልኳን አይሰራም። ብር አስገብቼላት ርሲት ልኬላት ዋሳፕ ላይ ርሲቱን አታየውም እና ቮይስ ላኩላ ምን ነው ጠፋሽ፣ ሆዴ ምናምን ብዬ ማለት ነው ከዛን ምን አለችኝ ባህሬ ነኝ፣ ሆዴ ቮይሱም አለ ስመለስ ደውልልሻለሁ አለች። እውነትም እንደተመለሰች ደወለችልኝ ባህሬ ነኝ። ከዛ በፊት ለምን ባህሬን ሄደች? ምን እያስተካከለች ነበረ

ይሰማላ ጋይስ? አዎ ይሰማል። ይሄንን ነው እኔ እንትን የምለው። ከዛ በፊት ግን እናንትና ናቲና ናቲና ማነው ስሙ ናቲና ሚኪ ቤቷ ሄደናል፣ ቤቷ ባዶ ነው ብሏል። እኔ ቤቷ መሄድ

ስልክ እያወሩ ነው። ፋኖ ገባብን እና የምጠይቅሽ ጥያቄ አለ ሌላ

ከሀገር ወታለን እኔ፣ መብረቁ የሆነ ጥያቄ ልጠይቅ መብረቁ የሆነ ጥያቄ ልጠይቅ እሱን፣ ትጠይቀዋለሽ አንዴ እኔ ጥያቄ ልጨርስ፣ የመጨረሻ ጥያቄ። ከዛ በኋላ ከሚኪ ጋር ይሄ አሁን እነኚህ ሁኔታዎች አፕን ካረጉ በኋላ ሚኪ ጋር በውስጥ ያወራችሁባቸው ሁኔታዎች አሉ? ካሉስ፣ በምን ጉዳይ? ስለዚህ የምትገልጭልን ነገር ይኖራል።

እሺ፣ ሆዴ ያው ልክ መጀመሪያ መሲናት ደውላ ይሄን መርዶ የነገረችን ኢትዮጵያ ነበርኩኝ። ማን ነው ሐሙስ ለት መሰለኝ

እንደዚህ እንደዚህ ገና ሳትጨርሰው ጨርሰው በቃ እኔ ታወቀኝ፣ ሸኮከኝ ማለት ነው። ጨውኩኝ እንዴት እንደሆን ኩላ አላስታውስም። እና መሲ ነገረችኝ። ከዛ በኋላ ሚኪም ዋሳፕ ላይ ሀያ አለኝና ቦቶም ላይ ደወለልኝ። እኔም ደወልኩለት፣ አወራን። ስንት ብር ነው የወሰደችብሽ ምናምን ሲለኝ፣ ከኔ እንዲህ ይሄን ያህል ከሰው የተበደርኩላት ይሄን ያህል ብዬ ለሚኪ ነገርኩት። እንደም ሚኪ ነው ሐቢብ አቤል ለመጀመሪያ ጊዜ ፋሲካም ተበልታለች ብሎ ያወራው እንጂ ወጥቼ አይደለም የሚያወራሁት

እና በዛ ጉዳይ አውርተናል። ከዛ በፊት ግን እኔና ሚኪ አላወራንም። ድሮ ነው ያወራነው የሆነ ሰዓት ላይ ጌም፣ ስለ ጌም ምናምን። ግን እኮ እሷ እሱ እንደምትግባባው አውቃለሁ። እኔም እሱም እኔ እንደምትግባባኝ እንታዋወቃለን። ግን የሆነ መሀላችን ላይ ጥርጣሬ ምንም ስላሌለ የመጠያየቅ እንትን አልነበረም። አይደለም ሌላ ፀጉር ቤቷ የሚሰሩ ልጆች እኔ በየጊዜው ነው ፀጉር ቤት የሚሄደው ፀጉር ፕሮሞሽን የምሰራላት ምናምን

ግን አውርተውልኝ እራሱ አያውቅም። እኔ መርስ አንስቼባቸው ባቸው አላውቅም። ለምን አሳምናን አለች። እኔ ማምኛት አለው። እነሱ ማማት ነው የሚሆንብን ስለሷ ማውራት ሳ ብለን ጥያቄው ላነሳ ያየው ከዚህ ከሁለት ወር ጀምሮ ከመሀሌት ቤት እንደነበረ ራሷ የመሀሌት ቤት እየተናገረች ነው። አብረ ነው የሚሰሩት ነው። አንቺን ድናምንሽ ካስፈለገ ደግሞ ከሀገር የወጣችበትን መረጃ ከኢንፎርሚሽን ያውቁና አምጡልን አንቺም

አንድ ነገር ልንገር፣ እኔ አመንከኝ አላመንከኝ አይደለም ጉዳይ ማለት ነው። ለምን እኔ ከእንትና ጋር ሰርታለች ከእሷ ጋር እኔ በጎ አድራጎት ላይ ሲጀመር አልሰራም። ሰው ቤት ተጠርቼ እንደዚሁ ለማሟሟቅ ለመጮ ከሆነ ነው እንጂ ቤቴ የተሰበሰበ የማንም በማንም ለማንም ሰብስቤ አላቅም። ይህ መዋጮ ምናምን የሚሉት የለሁበትም። ኦኬ

እና እኔ አመንከኝ አላመንከኝ እዚህ ጋር ምንም የሚያከራክረኝ ጉዳይ የለም። ለምን ንጹሕነቴን እኔ አውቀዋለሁ። አንድ ሁለተኛ ደግሞ ማንም ሰው ጋር የበጎ አድራጎት ብዬ አልተነካካሁም። ሁለተኛ በል ለአንተ ጥያቄ ያለኝ አሁን እኔ ለጠይቅክ በተራዬ። ቲክታከር ነኝ። ታውቀኛለህ እኔን አይደል? እኔም አውቅሃለሁ። እኔ እንኳን ቪዲዮውን ክን ባላይ ለምን በውስጥ አልጻፍክልኝም? ማለት እሷ ይህን ያህል ሌባ መሆኗን ካወቅ ያጸጉር ቤት

ያ ጸጉር ቤት የእሷ አለመ መሆኑን ካላወቅ፣ ኦኬ አላወቅም እዚህ ጋር አላወቅም ይባላል። ግን ካወቅ፣ ይሄን ያህል መረጃ ካለክ ለምን በውስጥ ፋሲካ ወይ ደግሞ ሜንሽን እንኳን አድርገከኝ ፋሲካ ይሄ ይሄ ነው፣ እቺ ሴትዮ ሌባናት ለምንድነው የምትሰሩት ከሷ ጋር ለምን አላልከኝም? ሌሎቻችሁስ? አንተን ብቻ አይደለም፣ ሌሎቻችሁስ የምታቁት

ለምን በኢንቦክስ አይደለም? ቁጥሬ ባዮ ላይ ያለ ማንም ሰው በቀላሉ እኔን ማግኘት ይችላል። ለምን አልነገራችሁኝም? እኔ ነኝ ከቤቷ ማሉጣው እኔ የጸጉር ቤቷን ደጋግሜ የምሰራው አይደል፣ እውነትች እቺ ሴትዮ ሌባ መሆኗን ትንሽ እንኳን ከጠረጠራችሁ ለምን አልነገራችሁኝም? እናንተ ራሱ ለምን እኔን ራሱ አላተረፋችሁኝም? ቤትክ ላይ ቪዲዮ መስራት ሌላ ነው። ግን ሰው እንዲተርፍ ከፈለክ በውስጥ ሄደ ማውራት ልምጠረብኩ

ለዚህ ሲመልስ ስጡ መልስ። የዛሬ ሶስት ወራት አካባቢ የዛሬ ሶስት ወራት አካባቢ ተመልሰናል። ልጆች በተደጋጋሚ ኮሜንት ይጽፉልኝ እና ድርያ ሚውት ያላደረገ ሰው ይሰማል ይሰማል። አሁን ትሰማለህ

በመጀመሪያ ደረጃ መሀሌትን ከና አላቃትም ነበር። ተበልተናል የሚሉ በተደጋጋሚ በጣም ብዙ ሚሊዮን ብር ተበልተናል ድረስልን የሚሉ ልጆች መጡ የዛሬ ሶስት ወር ገደማ አካባቢ። ከዛ በኋላ መረጃ ሰብስቦ አልኳቸው። ገስት እያስገባው አውራቸው ነበር። የመሀሌትን ፎቶ እንደተላከልኝ ዱባይ ትኑር፣ ጣሊያን ትኑር፣ ኬንያ ትኑር እነሱም የሚያውቁት አልነበረም። እኔም የማውቀው ነገር አልነበረም። ልጅቷን ለምንድን ነው ቪዲዮ እየሰራህበት የነበረው ካልሽኝ ልጅቷን እንዳገኛት ነበር።

የት እንዳለች የሚያቅሰው ሰው እንዲጠቆመኝ ነበር እንጂ ዱባይ ከአንቺ ጋር አብራ ትሁን ዱባይ ትኑር፣ ፀጉር ቤት ይኑራት አይኑራት ያወቅኩት ራሱ በመሲ ነው። መሲ ብርጅስቶን እኔ ጋር ገስት ገብታ በምታወራ ሰዓት ሚኪ ደውሎ መሀሌት እዚህ ነው ያለች ብሎ ጠቆማት፣ አገናኛት፣ አለቀ። ከዛ በኋላ ነው እንግዲህ መሀሌት ዱባይ ፀጉር ቤት እንዳላት ያወቅኩት። ከዛ መሴት በስልክ አጠላልፋ አገናኝችን፣ መስከረም 17 ቀጠረች። ማን ያቃል? ሚኪ ያቃል።

መልሰህ ከእዛ በኋላ ነው። መሲን መሲን እና ሚኪ ይሄንን ነገር ያወቁት መቼ ነው? ቆይ አ መብረቁ አንድ ነገር ልናገር እዚህ ላይ እ ጥያቄ ለመልስ እና እኔ እሱ እንዳይጠይቀኝ እኔ ቀልቤ አልወደደውም። ለመሰለ ይሄ በግምት የሚጠይቀኝ ሰው አይመቸኝም፣ እንዳትጠይቀኝ አለ ምንም አይነት እያንዳንዱ ቤት እያንኳኳ

ማብራቁ ቤት ላይ ሚውት እየተደረጉ ነው። የእኔ ልጆች ሚውት እየተደረጉ ነው። እኔን ተከትሎ የመጣ ስድብ ስላልጻፉ የፈለጉትን መጻፍ ይችላሉ። ከታይፋ ነው ይችላል ነው አንተ እኮ አይደለም። ይጻፉ ግን ጥያቄ በመረጃ ይጠይቀኝ። ዝም ብሎ ካሳፈር እንትን ነው ብሎ የመጣ ይመስል እንደዚህ እንዳይጠይቀኝ ደሜን ነው የሚያፈላኝ። እንደዚህ አይነት ጥያቄ በመረጃ ከሆነ ሪሊ ጠይቀኝ። ምን አስፈራሽ? ልትፈራው ስትሰደድ ምን አስፈራሽ አንቺ

እኔ ካልፈራው ትሳደቢ። የሰፈር ወሬኛ ነኝ ትሳደቢ። ያለሽ ወረኝ፣ ክክክ ካለነሽ፣ ምን አስፈራሽ? ሲጀመር ካንተ ጋር ቁጭ ብዬ አልመላለስ። ሚዩት አለ ሞረት፣ ይሄ ማን ተቃሻንቺ? መጀመሪያ ወሬ ወሬኛ ታመላል ሰው ወደ እዛ የሰፈር ወሬኛ ይመስል እዚህ ጋር እኮ ሲኒ ይዘን አልተቀመጥንም። እሪ ልንጠያየቅ ነው። እሺ ቆይ ቆይ ቆይ፣ በጣም ብዙ ሰውም አለ ትላልቅ ሰዎችም ስለሆኑ የመጀመሪያው ነገር በመግባባት ውስጥ ማውራት እንችላለን፣ ነገሮች እንዲጠሩ፣ ወደ መፍትሄ እንዲመጡ፣ ፍትህ እንዲገኝ

እናቶችም መጨነቅ የለባቸውም እንዳይጨነቁ ነው እዚህ ቦታ ላይ የተቀመጥ ነው ላለፉት ሶስት ወራትም ደግሞ መብረቁም ጃጓርም ብዙ ሰዎችም ተሳትፎ እያደረጉ ነገሩ እዚህ ጋር እንዲደርስ እነ መሲ ብርጅስቶንም ሌሎችም ግን፣ አሁንም በመከባበር ውስጥ እናውራ። ለምሳሌ ጃጓር ከመጀመሪያ ጀምሮ ስለ ጉዳዮቹ የሚያውቃቸው ነገሮች አሉ። ስለዚህ

ረጋ ብላችሁ መጠያየቅ ይቻላል። ሁላችንም ትላልቅ ሰዎች ነ በየፊናችን ቤተሰብ አስተዳዳሪ ነውካ። የምለምንሽ ቀስ ብለን እንነጋገር እሺ። ግን እሱ እንዳይጠይቀኝ ስለለመሰለ እኔ ሪል የሚጠይቅ ሰውና ይሄ አሉባልታ የሚጠይቅ ሰው ለዩልኝ። አሁን እኔ አንድ ጥያቄ ልጠይቃችሁ። ይቅርታ፣ ቀልቦች፣ ወንድሜ ይቅር በለኝ። አንዴ አንዴ አንዴ ይቅር በለኝ።

አንድ ጥያቄ ያለ እኮ ቆይ፣ አንዴ ልጠይቅና፣ ከአንድ ወር በፊት ነው አይደለ? ይሄን ነገር አንተና መሲ ሚኪ አውርታችሁ የጨረሳችሁት መብረቁ ነው አይደል? አሁን በለኛ ድምጽ ከይሰ፣ እሺ። ለምን ለእኔ አልነገራችሁም? ወይ ኢንቦክስ ላይ ለምን እኔን አልጠራኸኝም? ቤትክ እንግዲህ እግዚአብሔር ጋርድ ወይም ቪዲዮ ክንካላየው ለምን እኔም ቤትክን ውሽዬን ጥሯት ብለህ አልጠራኸኝም? ቁጥሬን ከፈለክ ባዩ ላይ አለ። ለምን ለእኔ ሳት ነግሮ

ለምን ለእኔ ሳትነግሩኝ ለምን ኦሬዲ ቺዚ ከታወቀ ዱባይ ላይ ጸጉር ቤት እንዳላት እኔ እንደማስተዋውቅላት ከታወቀ ለምን ለእኔ ሳትጠይቁኝ? ለምን ሳትጠሩኝና ሳትጠይቁኝ ወይ ደግሞ ለምን እኔን ሳትነግሩኝ? ይሄን መልስ ፈልጋል። ኦኬ እኔ ልመልስላት ስለሆነ መብረቁ አንድ እኔ ልመልስላት ኦገስት

13 መሰለኝ ከኔ ጋር ያወራ ነው ፋሲካ። እና ደግሞ እኔ ፋሲካ ለመጀመሪያ ጊዜ ደወልኩላት። ፋሲካ ለዛች ለዚች ሴትዮ ለዚች ለጭራቋ ማስታወቂያ ትስራ ስለ ፀጉር ቤት ምን ትስራ የማውቀው ነገር የለም። ፋሲካ እኮ እኔ ደወልኩላት፣ በነገራችን ላይ ለፋሲካ ለፋሲካ ደወልኩላት። ናቲ ብር ለፋሲካ ቶላ አስገብቻለሁ ሲ ኦኬ፣ አንተስ ለፋሲካ ደውላት። ለፋሲካ ደወልኩላት እኔ ነኝ።

ገባህ? እንደዛ ከሆነ መልሴን አግኝቻለሁ። መብረቁ ስለሷ ሁሉንም ነገር ስለሚያቅ ምን ነበር ምናልባት ማስታወቂያ እንደሰራውላ ካወቀ አናቅም ነበረው። እንደዛማ ቢሆን ቀጥታ ማንችል እኔ የመትረፍ ቻንስ ትንሽ ይኖረኝ ነበር ታውቂያለሽ። ያው ልክ መብረቁ የፀጉር ቤቶቿ ልጆች ይሄንን ላይቭ እየተከታተሉት ወስዳ ላይቭ ጭራቋ ለእነሱ ምን ብላ ታሳያቸዋለች?

ይህንን ቲክታክ ላይ እነዚህን ሰዎች እነ መብረቁንም እኛንም ካያችሁ እንዳትደነጋግሩ።